አሰላሙ ዐለይኩም ወረሐመቱላሂ ወበረካቱ፣ ውድና የተከበራችሁ ይህ ቪዲዮ የሚደርሳችሁ በሙሉ ሁላችሁንም ባላችሁበት ሰላም ሰላም ብያለሁኝ። ዛሬ ይዤላቸው የመጣሁት ነገር ምንድን ነው፣ እንግዲህ እዚህ እኛ እያለሁ የታዘብኩትን ነገር ላካፍላችሁ አስቤ ነው። እሱ ምንድን ነው? እንግዲህ ቤት ለመስራት የተዘጋጃችሁ ቤት ለመስራት ያሰባችሁ፣ ቤት ለመስራት ከመዘጋጀታችሁ በፊት ቅድሚያ መዘጋጀት ያለባችሁ ነገር እዚህ የሚሰራላችሁን ሰው ልትመርጡ ይገባል። እዚህም ይሰራላችሁ ቤታችንን እዚህ በስነ ስርዓቱ እንደኛው ቆሞ እዚያው ያሰራልናል የምትሉት ቤተሰብ ሊኖራችሁ ይገባል። ምክንያቱም አንዳንዱም ቤተሰብ አሟጠጥ ነው፣ በጣም አሟጠጥ ነው። ምክንያቱም እናንተን ላልተፈለገ ወጭ ይዳርጋችኋል ማለት ነው። ስለዚህ በዚህ ላይ ጥንቃቄ ልታደርጉ ይገባል። እንደገና ደግሞ ሲቀጥል ቤት ወደዚህ ሀገር መታችሁ አሁን በቅርብ ጊዜ መታችሁ ቤት እዚህ እንኖራለን የማትሉ ከሆነ ቤት ባትሰሩ የተሻለ ነው። ምክንያቱም ቤት ተሰርቶ ለእናንተ ምንም የሚጠቅማችሁ ነገር የለም። ቤቱ እዚህ የሚከራየው እዚህ ይሆናል የሚባል አይደለም። ስለዚህ እናንተ ያው ድጋሜ መታችሁ እንደገና ሰርቪስ ያስፈልጋቸዋል ማለት ነው ቤቱን ለማስተካከል። እንደገና ደግሞ ምንድነው እንጨት፣ ጣውላ፣ ምንድን ዱላ ምናምን ገዝተን እናስቀምጣለን፣ ዱላብ፣ አልጋ ገዝተን እናስቀምጣለን ከሆነ እሱም ተሳስታችኋል። ምክንያቱም እዚህ መታችሁ ካልተጠቀሙበት አልጋና ዱላቡ ስለሚበላሽ እናንተ ሁለተኛ ያልተፈለገ ወጪ ዳርጋችኋል። ጥንቃቄ እዚህ ላይ ብታደርጉ ይገባል ለማለት ፈልጌ ነው። እና ወደዚህ ነው መንጣትማ ተዘጋጁ ከሆነ ቤት በአሁን ሰዓት ቤት የምትሰሩበትን ብር ቦታ ብታስገዙበት፣ ሁለት ሶስት ቦታ ብታስገዙበት እናንተ በጣም ወሳኝ የሆነ ትርፍ ታገኛላችሁ ማለት ነው። ምሳሌ ሁለት ሶስት ቦታ መግዣ ብር ካላችሁ ሁለት ሶስት ቦታ ብታስገዙ፣ በአሁን ሰዓት የምታሰሩበትን ቤት የምታሰሩበትን ብር ሌላ ቦታ አልፍ ብላችሁ ቦታ ብታስገዙ ያ ቦታ ራስ በራሱ ቤቱን ቀጣይ ይሰራላችኋል። ምክንያቱም ለእናንተ ትርፍም አትርፎ እዚያ ሶስት ዓመት አራት ዓመት አረብ አገር ላይ የምትሰሩበትን እዚህ ቦታው በአንድ ዓመት በሁለት ዓመት ያመጣዋል። ይሄ መቶ መቶ እርግጠኛ ሆኜ ነው የምነግራችሁ ያመጣዋል። በቃ ትርፍ ያመጣል። ሁለት ሶስት ቦታ መግዣ ራሱ ልታተርፉበት ትችላላችሁ። በአሁን ሰዓት መጥተን እዚህ እንኖራለን የምትሉ ከሆነ ቤቱን ብትሰሩ ምንም ችግር የለውም። ነገር ግን ማትመጡሳ ከሆነ ቤት የምትሰሩበትን አሁን ቤት የምትሰሩበትን ቦታ ግዙልን ብላችሁ ቤተሰቦቻችሁን ብትነግሯቸው ይገዙላቸዋል። የተሻለ ቦታ ላይ ወጣ፣ በአሁን ሰዓት ወጣ ያለ ቦታ ሊሆን ይችላል። ምንም ችግር የለም። ነገ ተነገወዲያ መሀል እየሆነ ነው መሄድ የያዘው። ስለዚህ ቦታ ብታስገዙ እናንተ በጣም ውጤታማ ትሆናላችሁ። ባትመጡ እዛ ሆነ እዛ ከሆናችሁ ቦታ ብትገዙ በጣም የተሻለ ነው። ምክንያቱም ያ ቦታ አመት ሁለት አመት ተቀመጠ እናንተ እርግጠኛ ሆኜ ነው ምንላችሁ እዛ አራት ዓመት ሶስት አመት መዳን ቤት የምትሰሩትን ገንዘብ አንድ ቦታ ብቻ እዚህ ያስገኛል፣ ገንዘብ ያስገኛቸዋል። ስለዚህ መለወጥ ማለት ይኸው ነው። ስለዚህ እዚህ ላይ ትኩረት ብታደርጉ የተሻለ ይሆናል ብዬ በማሰብ ነው እችን ላካፍላችሁ የወደድኩት አለኩልል። በጣም ትኩረት ብታደርጉ ቦታ ላይ የተሻለ ነው። እቃን ካለን የምትሉ ደግሞ ከዛ እቃም አያስፈልግም። ከዛ የሚላክ እቃ እዚህ በጣም የወረደ ነው። እንደገና ደግሞ ብዙ ወጭ ነው የምታወጡበት። ስለዚህ እቃ ባትልኩ የተሻለ ይሆናል ብዬ ያለውኝ አለኩል። እንግዲህ አንዳንድ እቃዎችንም ደግሞ አጥንቼ ዋጋቸውን ነግራቸዋል። ምን መንጣት እንዳለበት፣ ምን ማተው እንዳለባችሁ፣ እሱን ነገር ደግሞ ቀስ ብዬ አጥንቼ ሌላ ቪዲዮ ስራላችኋለሁኝ። ለማንኛውም ቦታ ላይ ቦታ እንዲገዛላችሁ ትኩረት ብታደርጉ የተሻለ ነው። ቤት ከመስራታችሁ በፊት ቦታውን በገዛችኋት ቦታ ሌላ እንደገና ቤት እንሰራለን ከምትሉ ቦታ ብታስገዙ የተሻለ ነው። እንደምታወት ይህን የመሰለ ቤት አሁን ለመስራት ቢያንስ ቢያንስ ከአራት መቶ እስከ አምስት መቶ ሺህ ብር ወጪ ያስፈልጋቸዋል። ይህም ብር ነገር ግን ቦታ ብትገዙበት ለእናንተ ደግሞ ውጤታማ ትሆናላችሁ። ነገ ተነገ ወዲያ በምትመጡ ሰዓት ማለት ነው። ለማንኛውም ስለ አዳመጣችሁኝ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ረህመቱላሂ ወበረካቱህ።